ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን በኤም አር ኦ በኢትዮጵያ አየር መንገድ ሜይንቴናንስ ሪፐር ኦቨር ኦል የምንለው የጥገና ክፍላችን ውስጥ እንገኛለን። በዛሬው ፕሮግራማችን እንግዲህ አንዱ ጋና አሁን ያለ ነው ያ ያለንበት ቦታ ምንድነው? ነው እንዴት እየተመራ ነው የሚለውን ከክፍሉ ባልደረባ ወይዘሮ መቅደስ ታደለ በኢትዮጵያ አየር መንገድ የግዥና አቅርቦት ትስስር አስተዳደር ዳይሬክተር ወይም ዳይሬክተር ፕሮኩርመንት ኤን ሰፕላይ ቼን ማኔጅመንት ከሆኑት ጋር አብረን ቆይታ ይኖረናል። ተከታተሉን። ወይዘሮ መቅደስ እንኳን በደህና መጡ። አሁን እንግዲህ ይሄኛው ዌርሃውስ ሁለት አይነት ዌርሃውስ ነው። እዚህ ጋር ያለው ግምጃ ቤት ዌርሃውስ ለማለት ግምጃ ቤት ለማለት ነው። ሁለት አይነት ግምጃ ቤት አለን። ምን እና ምንድን ናቸው? በማን ነው የሚመሩት? ሁለት አይነት ዌርሃውሶች አሉ፣ ሁለት አይነት እቃዎችም አሉን። በአየር መንገድ ክፍፍል ስር ሁለት ዳይሬክተሮች ያንን ሊደረጋሉ። እኔ የኤርክራፍት ፓርት የተባለውን እቃዎችን ግዢ ክፍል ኃላፊና አሟይ ነኝ። ኢንተርናል ከስተመሮቻችን ፓርት በፕሮቫይድ በማድረግ ሁለተኛው ክፍል ደግሞ ኮመርሻል ፓርት የሚባለውን ከኤርክራፍት ፓርት የተለየውን እቃ የሰርቪስ አይተሞችን፣ የዩኒፎርሞችን፣ የተለያዩ የሚያስፈልጉ እቃዎችን የሚያሟላ ክፍል ነው። ተመሳሳይ ሮል ያለን በሁለት ዳይሬክተር የሚመራው ይህ ክፍል አንደኛው የአይሮፕላን ክፍሎችን የሚያሟላ ነው። ሌላው ደግሞ የተቀሩትን የአየር መንገዱን ቁሳቁሶች ማለት እንችላለን ያንን በሙሉ የሚያሟላው ክፍል ነው ማለት ነው። ለምን አስፈለገ? እንግዲያ የአየር መንገድ ከእለት እለት እያዘመነ እያሰፋ እያሰለጠ ነው፣ በደንብ እየሄደ ነው ያለው ሁሉንም ተቋማቱን። የእናንተ ክፍል ምንድን ነው ለውጥ ያመጣው? ለምን አስፈለገ? ሴንትራል ራሳችን ያስፈለገበት ዋና ምክንያት የአየር መንገዳችንን እድገት ተከትሎ የቁሳቁስና የአውሮፕላን እቃ ፍላጎቶች እጅግ በጣም እየጨመሩ ስለሆነ ና በአግባቡ ቦታ ሰጥተን አስቀምጠን በሚፈለገው ሰዓት እቃዎችን ለሚፈልጉት ክፍሎች ተደራሽነት ለማድረግ በዋናነት ስላስፈለገ ነው የተገነባው። ይህንንም ዌርሃውስ ስንገነባ ግንባታው የተጀመረው በኤሮፓያን አቆጣጠር ጁላይ 23 2023 ሲሆን በእቅዱ መሰረት ዛሬ ላይ ተጠናቆ ለአገልግሎት ክፍት ሆኗል። የወጣነውን ብር ወደ 44 ሚሊየን የአሜሪካን ዩስ ዶላር እና ከዛ በላይ የሚሆን ነው። እንዳልኩሽ እድገታችን በጣም የሰፋ ስለሆነና በቪዥናችን መሰረት የበለጠ እያደገን የምንመጣ ስለሆነ ስቶሬጅ ኤሪያዎች ስለሚያስፈልጉን በዚህ ምክንያት ገንብተን ነው። የነበራችሁን እናውቀዋለን። ይሄኛው ደግሞ እጅግ በጣም ሰፊ ነው። እጅግ በጣም የዘመነ ነው። ዘመናዊነቱ ግን ከምንድን ነው እንደው ከስፋቱ ከትልቅነቱ፣ ከግዝፈቱ ባሻገር ዘመናዊነቱ ምን ምን ያካተተ ነው? ዘመናዊነቱ ከስፋቱም ጋር ይጀምራል። ከስፋቱም ጀምሮ ሶስት አይነት የተለያዩ ነገሮችን ተጠቅመን ነው እዚህ ዌርሃውስ ላይ እቃዎችን የምናስቀምጠው። በዋናነት ኤስአርሬስ የሚባለውን እቃዎችን እየተቀበለ ቦታ ወስዶ የሚያስቀምጥና እያመጣ የሚሰጥ አውቶሜትድ የሆነ ሲስተም የኤስአርሬስ የሚባል ሲስተም እንጠቀማለን። እሱ አንዱን ካታጎሪ ይይዛል። የዌርሃውሱም ሌላው የተለያዩ እቃዎችን ዴዲኬትድ በሆኑ ክፍሎች በ32 ሜትር ከፍታ የተገነባው ዌርሃውስ ሁለት ኮንቲኔንቶች እና አምስት ፎቆች ወደ ላይ የያዘ ነው እና ዴዲኬትድ የሆኑ እንዳስፈላጊነቱ እቃው በተለያየ መልኩ የሚያስቀምጡ ቦታዎች አሉ። እንዲሁም በተለየ በዋናነት ደግሞ ማንሳት የምንፈልገው የኤርክራፍት ጎማዎች ሮቦቲክ የሆነ ሲስተም ተጠቅሞ የሚያስቀምጥና የሚሰጥ አንድ ዴዲኬትድ የሆነ አንድ ክፍል አለን። ይሄን ትንሽ ላብሬት ለማድረግ ያክል እንደው እንዲገባ ሰው የአየር መንገዳችን ኢንተርናሽናል ተወዳዳሪ ነው እና ይህንን ውድድር በምናደርግበት ጊዜ የተለያዩ ኤክስተርናል ኦዲተሮች ኢንተርናሽናሊ ማሟላት ያለብንን ክራይቴሪያዎችን ሰጥተውን እሱን ኢቫሉዌት የሚያደርጉን ኦዲተሮች አሉ። ጎማ አንዱ ፓርት ነው። ጎማ ላይ የተለያዩ ክራይቴሪያዎች ሴት ተደርገው ጎማዎች ዝም ብለው ተቀምጠው አይሮፕላን ላይ እንዳይገጠሙ የሚያስገድደን ህግ አለ። ስለዚህ ይሄ ሞደርን የሆነው ዌርሀውሳችን ያንን ጎማ በተሰጠን ሳይክል ሮቴት እያደረገ አይሮፕላኑ ላይ ሴፍቲ ኮንሲደር ባደረገ መልኩ ኢንስቶል እንድናረግ ይረዳናል። ይሄ እጅግ በጣም ትልቅ አድቫንቴጅ ነው። ሌላው ደግሞ ይሄ ቨርቲካል ስቶክ የምንለው ነው አይደለ? ጠበብ ያለች ቦታ ብትሆንም ያን ይጠቀማል። ይሄ እጅግ እርግጥ በጣም ሰፊ ነው። ሰፊም ሆኖ እንደገና ደግሞ ቨርቲካሉን እየተጠቀምን ነውና። አለው። ሂስ እንደው አዎ እጅግ በጣም ትልቅ ጥቅም አለው። ያው እንደሚታወቀው የድሮ እያለን ከዛሬ ጀምሮ የምንጠራው ተራው የራሳችን በተለያዩ ቦታዎችና የቦታ ጥበቶች ላይ ኦቶሜትር ባልሆነ መልኩ ነበር የምንጠቀመው። ይሄኛው ቨርቲካሊ ወደ 32 ሜትር ነው የሚጠቀመው ኢፌክቲቭሊ በምንሰጠው ቢንና ራኮች ላይ በምናደርጋቸው የተለያዩ ሳይዝ ዕቃዎች ፈልጎ ቦታ ራሱ ነው አሳይን የሚያደርገው። ስንጠራው ሎኬሽኑ ሪኮል አድርጎ እራሱ ነው የሚመጣው፣ እና ቦታን ኤፌክቲቭ ዩቲላይዝ አድርገን እንድንጠቀም ይረዳናል። ወደፊት እድገታችንንም ያማከለ ነው። ምናልባት አንድ የምናነሳው ጥያቄ ይህንን ነገሮች በምንደረድርበት ጊዜ የአውሮፕላን እቃዎችም ይሁን የኮመርሻል እቃዎችም በምንደረድርበት ጊዜ ደህንነቱ የተጠበቀ እንደሆነ ጊዜውን መጠበቅ ያለባቸው እቃዎችን እንዴት ነው በአግባቡ እየተጠቀም የምንቀጥለው? እዚህ ቦታ ላይ እንግዲህ ስፔሻሊ ለአይሮፕላን እቃዎች ዴዲኬት የተደረጉ ሪኳየርመንቶች አሉ ማሟላት ያለብን አንዳንድ እቃዎች ስፔሻል አቴንሽን የሚፈልጉ አሉ። ዲም ላይት የሚፈልጉ ቦታዎች አሉ። ዴዲኬት የሆነ አንድ ዌርሃውስ አለን። መብራቶቹን ጨለማ ቦታ ውስጥ መቀመጥ ያለባቸው እቃዎች አሉ። ቴምፕሬቸር ኮንትሮል ሊሆነ የቀዘቀዘና የሞቅ ዴዲኬት የሆነ ነንበር የተሰጠው ቦታ ላይ አሉ እንደሱ ዴዲኬት የሆኑ የተሰራ በዛ ሁኔታ የተሰራ ዌርሀውስ ነው። በተጨማሪ የሴፍቲ ሪኳየርመንትን ያሟላ ነው። ኢንኬዝ ፋየር ቢነሳ በደንብ ሴኪሪቲ የሆነ የተሟላ ኢመርጀንሲ ቶቹ በደንብ የተሟሉ ፋየር ኤክስቲንግሸሮቹ የተሟሉ በጣም ስታንዳርዱን የጠበቀና ሞዴርን የሆነ ስራን ከማሳለጥ አኳያ ምን አይነት ጠቀሜታ ይኖረዋል ብለው ያስባሉ? እንዳሉት ያኛው በተበታተነ ቦታ ነው የነበረው፣ ጠበብ ያለ ነው የነበረው፣ እንዳሁኑ ዘመናዊ አልነበረም። ያንን ሁሉ አካቷል ይሄኛው ግን እንዴማ ማጠቃለያ ጥያቄ አድርገው እሱን የማሳለጥ ስሚለውን ነገር እንግዲህ እኔ ኤማሮን ሪኳየርመንት ማሟላ ክፍል ነኝና የተለያዩ የቴክኒሻል ሪኳርመንቶች አሉ። አይሮፕላኑ የሚጠግኑ ክፍሎች የሚጠይቋቸው የእቃዎች የአሮፕላን እቃዎች ሪኳርመንት አለ። እንዲሁም እዚሁ ጠግ ነው የሚያወጡ የኮምፖነንት ሜንቴናንስ ዳይሬክተሮች የሚጠቀሟቸው የአይሮፕላን ፒስ ፓርቶችን ሪፔር አድርገው ለሚጠቀሙበት በታይሙ እንዲደርስላቸው ይፈልጋሉ። ከእሱ አንጻር የኤማሮ ታርጌት ኦታይም ፐርፎርማንስ ነው ሜጀር የሚደረግበት እና ደቂቃ ማቅረብ ከነ ኳሊቲ ጠብቀን ማቅረብ ነው። በተሰጠን ፕላን መሰረት አይሮፕላኑን ጠግነን መስጠት አለብን ለሚመለከተው ክፍል። እሷን ታርጌታችን አችፍ ለማድረግ ፓርቲ ግድ ነው፣ ባክቦን ነው እና ያችን ፓርት ደግሞ በታይሙ ተጠቅመን እንድንሰጥ ይሄ ዌርሃውስ እጅግ በጣም ትልቅ አድቫንቴጅ ኑሮ፣ አንደኛ ነገር አውቶሜትድ ነው፣ የተቀላጠፈ አገልግሎት በፍጥነት እንድንሰጥ ያደርገናል። ሁለተኛ ኢረር ፍሪ ነው የሚሆነው ሲስተማቲካሊም ኢረር የማንሰራበት ሁኔታ ነው የሚፈጠርልን፣ እንዲሁም ዳሜጆች የማይፈጠሩበት ሁኔታ ይኖራል። ና ኢቨን ኢንቨንተሪያችን ኮንትሮል ከማድረግ አንጻርና እቃዎችን በተፈለገበት ሰዓት ከማምጣት አንጻር ትልቅ ጠቀሜታ አለው እና ከዚህ አንጻር እንግዲህ ኦቲፒውን በበለጠ ፐርፎርማንሱን እያሟላን የማሯችን ሰፖርት እናደረጋለን። ወይዘሮ መቅደስ ታደለ እዚህ ድረስ መጥተው ለሰጡን ሙያዊ ማብራሪያ እጅግ ከልብ አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ የዛሬው ፕሮግራማችን በዚህ አበቃል። ማንኛውንም አይነት አስተያየት በኮርፖሬት ኮሚኒኬሽን አት ኢትዮጵያንኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በአክብሮት እጠይቃለሁ። ሀና ጥናፉ ከእንግዳዬ ጋር ቆይታ አድርጌያለሁ። ሰላም።